ራሽ ሊገናኙ የማይችሉትን ሎሬትና አንድ ተራ መደዳ ያስቀምጣል። ስለዚህ በጣም ነው ማመሰግነው ተሳትፎ እያደረጋችሁ ያላችሁት ጀግኖቼ። እና ፊልድ ማርሻላችንን በተመለከተ ሌሎችም ሀሳቦች ካሏችሁ ወላ ጎጠኛ ናና፣ ጻፍ፣ አንብቤልህ አላጠፋብህም። አንብቤልህ ደም እንዲያሸር ማድረግ እችላለሁ። ትላንት ተማርከው ነው የኢትዮጵያ መከላከያ ሰራዊት ሆነው ከነ ብርጋዴር ጀነራል ካሳይ ጨመዳ ጀምሮ አሉ የሚባሉ ሁሉም ጀግኖች ከነሱም በላይ የነበሩ ማረግ ያላቸው ጀግኖች በሙሉ የመከላከያ ሰራዊቱ በደርግ ጊዜ የነበረው ፈርሷል። ስለዚህ ስለማን ነው የምታወሩልን? ማን ነው የምትሸውዱት? ማን ነው የምትሸውዱት? ሙሉ ሰራዊቱ መለዮ አድርጎ እንዲዋረድና እንዲለመን አድርገውታል። ፊልድ ማርሻሉ ባይለምኑ መለዮ የሚያደርጉ ባይሆኑም ከደና ቤተሰብ ከደህና አካባቢ የወጡ ቢሆንም ፊልድ ማርሻሉ ግን ማጠቃለያ ያላደርግላቸው ይህን ንግግሬን ፊልድ ማርሻሉ ግን እያንዳንድሽን አፈር አስፈልተዋል። አሁን የምትጫጭው ለምንድን ነው? የአሰብ ወደብ ሊመለስ ስለዚህ፣ ደግሞ የወል ጉሮሯችሁ ይዘጋል። ከዚህ በኋላ ምን እንደምትተነትኑ እናያለን። የአሰብ ወደብ ተመልሶ ቀይ ባህር እንትን፣ የአሰብ ወደብ ከተመለሰና ኢትዮጵያ ተረጋግታ ከያዘችው እኔ ፖለቲካ አቆማለሁ ይላል። በአንዳው ልደቱ እንዲህ ይባላል ሲጀመር አንተ ፖለቲካ የምታቆመው ለአንድ አረፍተ ነገር ነው። እንዲህ አይነት ጭንቅላት ያላቸው ሰዎች ከሆናቸው ፊልድ ማርሻሉ የሚሰድጉት እኔ ያልኩት ካልሆነ የአሰብ ወደብ የምትታገልለት አላማ የአሰብ ወደብ እንዳይያዝ ነበር ማለት እኮ ነው። የአሰብ ወደብ ሆኖ ተረጋግቶ የሚኖር ከሆነ እኔ ፖለቲካ አቆማለሁ። ፖለቲካ ውስጥ የገባህበት አላማ፣ ሰው ፖለቲካ ውስጥ ሲገባ ትክክለኛ ፖለቲከኛ ከሆነ ለሀገሬ ይጠቅማለሁ የማስተላልፋቸው አይዲዮሎጂካል ፍልስፍናዎች ፊሎዞፊዎች ወይም የርዕዮተ ዓለም አመለካከቶች የኢትዮጵያን ሕዝብ ሊጠቅሙት ይችላሉ። በልማቱ ኢኮኖሚያዊ መስኩ ፋይናንሱን በማሳደግ ረገድ በባህላዊ፣ ሃይማኖታዊ፣ ፖለቲካዊ እና የመሳሰሉ ዘርፎች ውስጥ ለውጥ የሚያመጣ የአመለካከት ለውጥ፣ ፓራዳይም ሺፍት፣ አቲቱድናል ቼንጅ፣ ቢሄቪራል ቼንጅ የሚያመጣ ነገር እፈጥራለሁ፣ ፋውንዴሽናል የሆነ ኮንሴፕት አመጣለሁ ብለህ ነው እንጂ የምትሳተፈው ፖለቲካ ውስጥ። እኔ ያልኩት ነገር ካልተሳካ የአሰብ ወደብን ኢትዮጵያ ይዛ ከተረጋጋች ፖለቲካ አቆማለሁ ማለት በራሱ አረፍተ ነገሩ የወራዳነት ጥግግ